አሰላሙአለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ሰላም ናችሁ? የዛሬው ቪዲዮ ምንድነው? በህልማችሁ አማታችሁን ስታልም የሚሰጠውን ፍቺ ነው። እንግዲህ የህልም አማት የህልም አማት በትክክለኛውም ደግሞ ለባለ ትዳሮች የባላችሁን እናት አማት፣ እንዲሁም ደግሞ ያላገባችሁ ሴቶች የህልም አማት ለምሳሌ የባላችሁ እናት ሆና የሆነ ሴት አማታችሁ ሆና በህልማችሁ ካለማችሁ የሚሰጠውን ፍቺ እናያለን። ምናልባት ደግሞ ትዳር የፈታች ሴት ደግሞ የድሮ አማትሽን እንዲሁም ደግሞ ወደፊት የምታገቡ ባልምሮሽ በህልምሽ አማት ባልሽ አማት ሆነው በህልምሽ ብቻ እንደዚህ አይነት ነገር የምታልሙ ከሆነ የአማችን ፍቺ በአጠቃላይ ዜላችሁ ቀርብ ያለው ለወንዶችም ቢሆን ሴት አማታችሁን ስታልሙ ማለም የሚሰጠው ፍቺ ዛሬ እናያለን። ለምን በጣም ወሳኝ ስለሆነ ነው ያመጣሁላችሁ። የባልን እናት ወይም አማታችሁን ማለም የሚሰጠው ፍቺ ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር እያደረጋችሁ እንመልከት። ከባለትዳር እንጀምራለን። ባለትዳር ሴት አማቷ እንደምትደግፋት ወይም ደግሞ ባለትዳር ሴት በህልሟ ስራ እየሰራች አማቷ የቤት ውስጥ ስራውን እንደሚያግዟት እንደሚደግፏት በህልም ከተመለከተች ይሄ ፍቺ ምንድን ነው? በመካከላቸው በአማቷና በባለትዳሯ በባለትዳሯ ሴት መካከል ያለውን ግንኙነት እና ፍቅራቸውን የፍቅራቸውን ጥንካሬ ያሳያል። ሌላው አማቷ በህልማ ውስጥ ማለት ነው በፍቅር አስተያየት ወይም ደግሞ በደስታ በቃ ላለ ደስተኛ ሆና እንደምትመለከታት ወይም የፍቅር አይን ደስ ብሏት አላሚዋና አማቷ ስትመለከት ከተመለከተች ወይም ደግሞ ፈገግ ብላ ስትመለከታት ካየች፣ ይሄ ፍቺ ባለትዳሯ ሴት በቤቷና በቤተሰቧ የምትደሰትበትን እርካ ወይም ደግሞ የምትረካበትን የተረጋጋ ህይወትን ወይም ደግሞ ሰላማዊ ህይወት ይገልጻል ማለት ነው። አማቷ በህልሟ ስታያት ፈገግ ብላ በቃ ደስተኛ ሆና ህልም አላሚዋን ባለትዳሯን ሴት የምትመለከት ከሆነ ፍቺው ምንድን ነው የሚሆነው? ይቺ ባለትዳር ሴት በትዳሯ በጣም ደስተኛና የተረጋጋ ሰላማዊ ህይወት እየኖረች ነው ማለት ነው። በሌላ በኩል ደግሞ አማቷ በህልም ውስጥ እየተጓዘች ካየቻት፣ የሆነ ቦታ እየተጓዘች ወይም የሆነ መንገድ እየተጓዘች እንደሆነ ባለትዳር ሴት ከተመለከተች፣ ይሄ የሚያመላክተው ባለትዳር ሴት መናፈቋን እንዲሁም ደግሞ በአማቷ እና በሷ በእሷ መካከል ያለውን ጥሩ ግንኙነት እና የፍቅር ትስስርን ያረጋግጣል ማለት ነው። አማቷ በህልሟ ውስጥ በቤቷ ውስጥ ከታየች በባለትዳር ቤት ውስጥ አማት እንዳለች ከታየች ወይም እንደዛ ካለመች አማቷ ቤቷ ውስጥ እንዳለች በህልሟ ካለመች ማለት ነው። ይህ ፍላጎት የፍቺ ምንድን ነው፣ በጤንነት ሁኔታ አስቸጋሪ ጊዜ ውስጥ እንዳለች ያመላክታል። እንግዲህ በጤኗ ሁኔታ አንዳንድ አስቸጋሪ ጊዜያቶችን እያሳለፈች እንደሆነ ህልማላሚዋ ያመላክታል ማለት ነው። እና ምናልባት የቤተሰቧን ድጋፍና እንክብካቤ እንደሚያስፈልጋት ያመላክታል ማለት ነው። እዚህ ጋር ግልጽ እንዲሆን ባለትዳር ሴት በህልሟ አማቷ ከቤት ውስጥ ከባለትዳሯ ሴት ቤት ውስጥ እዛ ውስጥ ቁጭ ብላ ካየቻት ባለትዳሯ ሴት የጤና የሆነ የሚያም ነገር ወይም ደግሞ የጤና ችግር ስላለባት የቤተሰቦቿን እንክብካቤ ወይም ሰው እንዲረዳት እንዲደግፋት ትፈልጋለች ማለት ነው። እሺ አማትን በህልም ውስጥ ፈገግ ብላ ማየት ወይም ደግሞ በፈገግታ ማየት የደስታንና የቤተሰብን እርካታ ወይም የቤተሰብ ትስስርን ያመላክታል። በተቃራኒው ደግሞ አማት ስትናደድ ከተመለከታችሁ ያልተፈለገ ባህሪ ሊያመላክት ይችላል። ምናልባት አማት በህልም ስትናደድ ከታለመ የባለት ዳር ሴት ጥሩ ባህሪ የላትም ማለት ነው። አላሚዋ ማለት ነው። የአላሚዋ ባህሪ ጥሩ አይደለም ማለት ነው። በሌላ አገላለጽ ወይም በሌላ አውድ ደግሞ ነፍሰ ጡር ሁና ማየት አማታችሁ ነፍሰ ጡር ሁና በህልም ከተመለከታችሁ ህልም አላሚዋ ከባድ ኃላፊነቶችንና ሸክሞችን እንደተሸከመች ያሳያል ማለት ነው። አማት እርጉዙና ካለማችሁ የአላሚውን ኃላፊነት መሸከም ያመላክታል ማለት ነው። ሌላው እርጉዝ ሆና አማት ስትወልድ ደግሞ ካለማችሁ ይህ ፍቺ ደግሞ በቤተሰብ ውስጥ የድካምና የስቃይ ጊዜ ማብቃቱን ያሳያል ማለት ነው። በትዳሯ ውስጥ የድካምና የጊዜ የጭንቀት ጊዜ እንዳበቃ ያመላክታል። አማታችሁ ስትወልድ ካለማችሁ ማለት ነው። ሌላው ደግሞ ከግንኙነት አንጻር ደግሞ ባለትዳር ሴት አማቷ የውቀሰቻት እንደሆነ በህልም ከተመለከተች አማቷ ስትወቀሳት ስትቆጣት በህልም ከተመለከተች ይህ የሚያሳየው መላየትና አለመግባባት የሚፈጥሩ እንዲለያዩ የሚያደርግ ወይም ደግሞ በመካከላቸው አለመግባባትን የሚፈጥሩ ባህሪያት መኖራቸውን ያመላክታል ማለት ነው። ምናልባት ከባለ ሀላሚዋ በኩል ከቤት ከአማቷ ጋር የሚያለያይ መጥፎ ባህል ሊኖራት እንደሚችል ያመላክታል ማለት ነው። ሌላው አን አማችዋ ባሏን የባለትዳር ሴት ባልን አማችዋ እንደገና እንዲያገባ ስትጋብዛት ወይም ደግሞ ልጁ አይደለ ለአማት ባለትዳር ሴት አማቷ ባሏን ሌላ ሴት አግባ ምናምን እያለች ስትመክረው በህልም ከተመለከተች ፍቺ ምንድን ነው? በስራ ላይ አዲስ ጅምርና ስኬትን ወይም በትዳር መካከል አለመግባባት ለመፍጠር ሙከራዎችን ሊያመላክት ይችላል። እዚህ ጋር ግልጽ እያደረኩ አትደጋግመው እንዳትልኝ፣ እኔ ለእናንተ ለማብራራት እያልኩ ነው የምደጋግመው። አንዳንዴ ላትረዱ ትችላላችሁ። በህልማችሁ ባለትዳር ሴት በህልሟ ለምሳሌ አማቷ ቤቷ ትመጣና ምን ትላለች? የባሏን እንደው ሌላ ሴት አግባ እያለች ስትመክረው በህልሟ ከተመለከተች ይህ ፍቺ ምንድን ነው የሚሆነው? ባልየው ተጨማሪ የስራ እድሎችን ሊያገኝ ይችላል። ወይም ደግሞ ምናልባት በሌላ አፈታት ደግሞ ባልና ሚስቶች እንዲጣሉ ሌላ ሰው ጣልቃ እየገባ ወይም ደግሞ እንዲጣሉ እየሞከረ እንደሆነ ሊያመላክት ይችላል ማለት ነው። እንዲጣሉ የሚሞክር ሰው አለ ማለት ነው። ሌላው እንትን አማቷ ሚስቱን እንዲፈታ መፈለጓ ደግሞ በህልም ከታየ ህልማላሚው የቤተሰብ ሁኔታ ላይ ሊሆኑ የሚችሉ ለውጦችን ይገልጻል። እንግዲህ ህልማላሚ በቤተሰብ ውስጥ ያለ ለውጥ ምናልባት ወደ ሌላ ሰፈር ወይ ሌላ ሀገር መጓዝ ወይም የሆነ በህይወታቸው ለውጥ እንደሚፈጠር ነው። አማት እንዲፋቱ ስትፈልግ በህልም ከታለመ ማለት ነው። እሺ፣ ሌላው አማት በባለትዳር አልጋ ላይ እንደተኛች በባለ ትዳር ሴት አልጋ ላይ አማትየዋ መታ እንደተኛች በህልም ከተመለከታችሁ ይሄ ምንድነው? አማታችሁ በእናንተ የግል ትዳራችሁ ውስጥ እየገባች ጣልቃ እየገባች እንድትጣሉ ወይም ደግሞ እንድትለያዩ የምታደርገውን ጥረት ሊገልጽ ይችላል። እንግዲህ አንድ ባለ ትዳር ሴት አማትሽ መጥታ አልጋሽ ላይ በህንሽ ከተኛች፣ ይሄ ማለት አንቺና ባልሽ እንድትለያዩ አማትዋ ጣልቃ እየገባች ነው ማለት ነው። ጥረት እያደረገች እንደሆነ ይገልጻል ማለት ነው። ይህም ከመጠን በላይ ጣልቃ በመግባት ብታለያያቸው ስለምትችል ጥንቃቄ አድርጉ ይላል። እሺ፣ ሌላው ደግሞ በህልም ውስጥ ከአማት ጋር በስልክ ማውራት ወይም በስልክ መገናኘትን ከተመለከታችሁ ይሄ እንደገና መገናኘትንና የቤተሰብ መቀራረብን ያመላክታል። ከአማት ጋር በስልክ ማውራት የቤተሰብ ትስስር እንደገና የቤተሰብ መገናኘትን ሊያመላክት ይችላል። በተቃራኒ ደግሞ ስልክ እያወራችሁ ከአማታችሁ ጋር ስልኩ ከተቋረጠ ይሄ አለመግባባቶች መኖሩንም ሊያመላክት ይችላል ማለት ነው። አሁን ደግሞ ነፍሰ ጡር ሴት የባሏን እናት ስታይ የሚሰጠውን ፍቺ እንመልከት። ነፍሰ ጡር ሴት የባለቤቷን እናት እንዳየች በህልሟ ካየች ማለት ነው። ይህ ህልም ከእርግዝና ጋር የተያያዙ ችግሮችን እና ህመሞችን ለማሸነፍ ያመላክታል ማለት ነው። ምናልባት አንዳንድ ችግሮች ቢያጋጥሟትም ያንን እንደምታልፍ አዎንታዊ ምልክት ነው። አማት ለሷ አዎንታዊ ምልክት ነው። እሱም እንዲሁ አማትን ብቻ ካለመች ማለት ነው። ምናልባት የጽንሱ ጤና ወይም ደግሞ ጽንሱ ጥሩ ሁኔታ ላይ እንደሚሆንም ሊያመላክት ይችላል። አማቷን እንዲሁ ከተመለከተች ማለት ነው። አማትን ማለም ደግሞ በደስታና በደስታ የመስራች ወይም ደግሞ ደስታ ወደ ህይወቷ እንደሚመጣ ለነፍሰ ጡር ሴት ያመላክታል። እንዲሁ አማትን ስታልም ከተመለከተች ማለት ነው። በህልም ሌላው ህልም አላሚዋ አማትን ማለም የህልም አላሚዋ የቤተሰብ ህይወት መረጋጋትንና ደህንነት የተሞላበትን ህይወትንም እንደምትኖር ያመላከታል። ምናልባት አማት ነው አማቷን እንዲሁ በህልም ካለምሽ ነፍሰ ጡር ሴት አወላለዷ ቀላል እንደሚሆንና የሚመጣው ልጅ ደግሞ ጤናማም እንደሚሆን ያመላክታል። ምናልባትም ደግሞ የበረከት ምንጭ ሊሆንላት ይችላል። አማቷን ስትመለከት ነፍሰ ጡር ሴት ማለት ነው። ባለትዳር ሴት አሁን የምንመለሳለን። ዛሬ አማት ስለሆነ ባለትዳር ሴት ጋር ይበዛል። ባለት ትዳር ሴት አማቷን ስታቀፍ ማለም በመካከላቸው ፍቅርን ያመላክታል። አማቷን ካቀፈች በአማች እና በምራት መካከል ፍቅር እንዳለ ያመላክታል። እቅፍና መጨባበጥ ካለው ደግሞ ውጥረቶችና ችግሮችን ማሸነፍን ያሳያል። ባለት ትዳር ሴት ከአማቷ ጋር መቀራረብ እና በጣም ተቀራርባ የምትተቃቀፍ ተቀራርበው በጣም ጥቅትክት ብሎ የሚተቃቀፉ ከሆነ ደግሞ እንደዚህ ካለመች ከእሷ ድጋፍና ጥቅም እንደምታገኝ ነው። ከአማቷ ድጋፍ ጥቅም ታገኛለች ማለት ማለት ነው። በተቃራኒው በህልም ውስጥ በጣም ጥብቅብቅ እንደው ጭምቅ አድርጎ አማትና መራት ተጨማምቀው ከተቃቀፉ በጣም እዚህ ጋር ልብ በሉ። መተቃቀፍ፣ መዋደድ፣ ሰላም፣ ፍቅር ሆኖ ሳለ በጣም ጥብቅ ብሎ መተቃቀፍ ግን መለያየትን ነው የሚያመላክተው። ስለዚህ በጣም የሚተቃቀፉ ከሆነ አሁንም መለያየት እና መራራቅን ያመላክታል ማለት ነው። አንዳንድ ጊዜ አንዳንድ ምንትሉኝ አላችሁ መሰላችሁ፣ መተቃቀፍ መለያየት ነው ይባላል ትላላችሁ። ኖርማል መተቃቀፍ መዋደድ እና መተሳሰብ፣ እርስ በርስ መገናኘት ሲሆን በጣም ጥብቅ ያለ መተቃቀፍ ከሆነ ግን መለያየት ነው ማለት ነው። እሺ፣ ሞቅ ያለ በቃ ደስ የሚል መተቃቀፍ ኖርማል ሆኖ፣ ግን ደስ የሚል እቅፍ ደግሞ ርህራሄን ለማግኘት ወይም ደግሞ መተዛዘን በመካከላቸው እንዳለ ይገልጻል፣ በአማት እና በምራት መካከል ማለት ነው። በሌሎች ሁኔታዎች ደግሞ ለምሳሌ ስትተቃቀፉ ደስተኛ ካልሆናችሁ ከአማት ጋር ስትተቃቀፉ እየደበራችሁ ከሆነ የምትተቃቀፉት፣ ይሄ በግንኙነት ውስጥ ግብዝነት ወይም ደግሞ ቅንነት በመካከላችሁ እንደሌለ ያመላክታል። አማትሽን ስታቅፊ እየደበረች ከሆነ በህልምሽ ያለምሽው ይሄ እርስ ቀንነት በመካከላችሁ እንደሌለ አማትና ምራት እንደምትናናቁ እንደማትዋደዱ ይገልጻል ማለት ነው። ሌላው አማታሽ ጋር ተቃቅፈሽ ስታለቅሺ መመልከት ወይም ደግሞ ተቃቅፎ ማልቀስ፣ ይሄ የተሰበረ ወይም የብስጭት ስሜትን ያሳያል። ልብሽ መሰበሩ ወይም እየተበሳጨሽ እንደሆነ ያመላክታል። የምትበሳጨው በራሱ ህይወት ጉዳይ ማለት ነው። ምናልባት እነዚህ የምትበሳጫቸው ደግሞ በተለይም ከስሜቶችሽ ከጋብቻ ግንኙነት ጋር የተያያዘ ሊሆን ይችላል ይላል። አማትሽን አቅፈሽ ስታለቅሽ ካየሽ በትዳርሽ ሁኔታሽ እየተበሳጨሽ ወይም ልብሽ እየተሰበረ እንደሆነ ይገልፃል ማለት ነው። እሺ በአንዳንድ ሁኔታዎች ደግሞ በሌላ አፈታት ማለት ነው እቅፍን አለመቀበል ስለዚህ ልታክስ ስትል ፊትሽን የምታዞር ከሆነ ልታክስ ስትል አለመፈለግ በህልም ውስጥ ከተከታተተ ይሄ ምንድነው? በግንኙነት ውስጥ ቅዝቃዜን እንደማትፈላለጉ እና ፍቅር እንደሌላችሁ ሊያመላክት ይችላል ማለት ነው። ያው አትዋደዱም፣ አማትሽ እንደማትወጃት እሷም እንደማትወድሽ ያመላክታል። ልትቀጣቀፉላችሁ ወይስቷ ወይ አንቺ ፊታችሁን ካዞራችሁ ማለት ነው። የአማትን እጅ ወይም ደግሞ ጭንቅላቷን ስትስሚ ማለም አክብሮትንና ጥሩ ግንኙነትን ለመጠበቅና አለመግባባቶችን ለማስወገድ ፍላጎት እንዳለ ሲያሳይ ያደርጋል ማለት ነው። ከአማች ጋር መገናኘት እንደዚህ ከአማች ጋር ስትገናኙ አብረ ስትቀላቀ በህልም አለ የቤተሰብ ግንኙነቶች ተለዋዋጭነትና ልዩ ግንዛቤን ይሰጣል ማለት ነው። የቤተሰብ ግንኙነቶች አንዴ ጥሩ አንዴ መጥፎ ይለዋወጣል እንደማለት ነው። እሺ፣ ወደ ቀጣዩ ደግሞ ስንመለከት የተፈታች ሴት የቀድሞ የባሏን እናት እንግዲህ የተፈታች ሴት የአማች ሊኖራት የሚችለው የፈታቸው ባል እናት ማለት ነው። የቀድሞ የፈታችሁን እናት በህልም ውስጥ ከተመለከተቻት የባሏን እናት የፈታችሁን የእሱን እናት በህልም ከተመለከተች ምናልባት ከቀድሞ ባሏ ጋር ያለውን ግንኙነት እንደገና ለማደስ ወይም አብረው ለመመለስ ፍላጎት እንዳላት ይገልጻል ማለት ነው። አማቷን ከተመለከተች የፈታችሁን የባሏን አማት ከተመለከተች እና የተፈታች ሴት እንደጋገሩት እሺ፣ ይችዋ እናት በህልሟ ለተፈታች ሴት ስትባርካት ወይም ደግሞ ስትመርቃት ወይም ዱዓ ስታደረግላት ስትጸልይላት በህልሟ ከተመለከተች ይሄ ቀደም ሲል የጋብቻ ግንኙነቷቸዋን የመመለስ እድልን ሊያመላክት ይችላል። አማቷ ስትጸልላት ዱዓ ስታደርግላት ወይም በቃ አብሽር ያይዞሽ ብላ ስታጽናናት በህልም ለተፈታች ሴት ከተመለከተች ፍቺው ምንድን ነው? ከባሏ ጋር እንደምትመለስ ያመላክታል ማለት ነው ከተፈታችሁ በሌላ በኩል ደግሞ አማቷ ስታለቀስ ከተመለከተች የተፈታች ሴት ይህ አለመግባባቶችን ለመፍታትና ችግሮችን ለመፍታት ያላትን ፍላጎት ሊያንጸባርቅ ይችላል። አንዲት የተፈታች ሴት የባሏን እናት እንደታመመች በህልም ካየች ፍቹ ምንድነው? ከቀድሞ ባሏ ጋር ለመገናኘት ወደፊት ችግሮች እንዳሉ ሊያመላክት ይችላል። ከባሏ ጋር መገናኘት ትፈልጋለች፣ ግን ደግሞ ችግሮች አሉ ማለት ነው። የባሏ እናት ታማ በህልም ከተመለከተች ለተፈታች ሴት እሺ አማች በህይወት የሞተች አማቷን በህልም ካየች ደግሞ ከሌሎች ጋር የተበላሸ ግንኙነቶችን ለማደስ እድሏን ሊያመላክት ይችላል። የሞተች አማትን ከተመለከተች ማለት ነው። ለምሳሌ ከተጣላችሁ ሰው ጋር ወይም በተጨቃጭቆ ወይም ተጣልተው የተጣላችሁን ሰው እንደገና ለመታረቅ ወይም ከነሱ ጋር እንደገና ለመመለስ ፍላጎት እንዳለ ያመላክታል። የሞተች አማትን በህልም አለ ማለት ነው። የቀድሞ የባል እናትን በህልም ውስጥ ተቆጥታ ከታለመ ደግሞ ይህ በህልም አላሚው ሰላም ላይ አሉታዊ ተጽዕኖችን ሊያንጸባርቅ ይችላል። ሰላሙን ሊያጣ ይችላል ማለት ነው። በሌላ አውድ ደግሞ ከቀድሞ አማች፣ ከበፊት አማች ጋር ምግብ ስትወስዱ ወይም ደግሞ ገንዘብ፣ ምግብ ስትወስዱ ማለም ፍች ምንድን ምንድነው? የገንዘብ ወይም ደግሞ የሆነ ድጋፍ በገንዘብ ብቻ ሳይሆን በማንኛውም ነገር ልደግፋችሁ እንደምትችል ሊያመላክት ይችላል። ሌላው ከአማቻችሁ ጋር ምግብ ስትመገቡ መገብ ወይም ደግሞ ምግብ ስትመገቡ ፈቃደኛ ለመሆን እንደገና ለመገናኘት ወይም ለመግባባት ፍላጎት እንደሌላችሁ ያሳያል ማለት ነው። ምግብ አማቻችሁ አቅርባ ምግቡ ስትላችሁ አልበላም ካላችሁ ተመልሳችሁ ወደ ባላችሁ ለመመለስም ሆነ ወደ ትዳራችሁ ለመመለስ ፍላጎት እንደሌላችሁ ያመላክታል ማለት ነው። እሺ ሰዓቱ ደቂቃው እንዳሄድ አጠራጠር እናርገው። ሌላው በህልማቸው አማት ስታለቅስ ወይም እንቧን ስታፈስ እያያችሁ ከሆነ ይህ ምናልባት ሊያጋጥማቸው የሚችሉትን አንዳንድ ስቃዮች ወይም ደግሞ የሚያሰቃዩ ልማዶችን ያመላክታል ማለት ነው። የስነ ልቦና ጫናዎች ወይም ደግሞ ድብርቶች፣ አንዳንድ በህይወታቸው የሚያጋጥማቸውን ችግሮች ያመላክታል፣ አማት ስታለቅስ ማየት ማለት ነው። ሌላው ደግሞ አማት ስታለቅስ ማየት ባለትዳር ሴት ምናልባት በህልሟ ከተመለከተች የጋብቻ ግንኙነቷ መረጋጋትና በመንገዷ ላይ የሚቀሙትን ብጥብጦች በተመለከተ በችግሮች የበዛበት ህይወት ስላላት ያንን የጭንቀቷን ሊያመላክት ይችላል። አማቷ ስታለቅስ ከተመለከተች በትዳሯ ውስጥ ብዙ አለመግባባቶች ስላሉ የዛ ስሜት እያስጨነቃት እንደሆነ ሊያመላክት ይችላል። በህልም ውስጥ ስታለቅስ ማየት ግቦችን ለማሳካትና ችግሮችን ለማስወገድ እንዲሁም ደግሞ ሁከት በሚፈጥሩ ሁኔታዎች ውስጥ መጥፋትን ወይም ደግሞ አንዳንድ ችግሮችን ማስወገድን እንዳያመላክት ይችላል። አማት ስታለቅስ ማለም ማለት ነው። ሌላው ደግሞ በህልም ውስጥ አንድ ሴት የአማቷን ጭንቅላት ስትስማየት የጤንነቷን ሁኔታ የሚያንጸባርቅ አሁንታዊ ፍች ነው። አማቷ ጤናማ እንደምትሆን ወይም ደግሞ አላሚዋ ራሷ ጤናማ እንደምትችል ያመላክታል ማለት ነው። ባለትዳር ሴት የሞተች የባሏ እናት በህልሟ ቤቷ ውስጥ ካየቻት፣ ይህ የመጽናናት የመሻሻል መምጣትን በቤቷ ውስጥ ሰላም መፈጠርን ያመላክታል የባለቤቷ ህልም አላሚው ካለመች ወይም ደግሞ በህልም አላሚዋ የሞተች አማቷን ካለመች፣ ይሄ በቤተሰቦች ላይ የሚወርደውን በረከቶች የሚያበስር ጭንቀቶችን፣ ችግሮችን ከመንገዳቸው እንደሚወገድ መልካም ፍቺ ነው ማለት ነው። የሞተች አያቷን ባለትዳር ሴት ከቤቷ ወይም እንዲሁ ካለመቻት ራሱ ብዙ ነገሮች ከወጣ ተወግደው በረከቶች ወደ ቤቷ ይመጣሉ። ለምን አማቷ የሞተች ወደ ቤቷ ስትመጣ ወይም እሷ ስታያት ካለመች እ በህልሟ የባሏን ሟች እናት እየሳመች እንደሆነ ስትመለከት ይህ በቤተሰብ መካከል ያለውን የጠበቀ ግንኙነትና እና ፍቅር ያመላክታል። የሞተች አማትን መሳ ማለት ነው። እንዲሁም በመካከላቸው ያለውን ግንኙነት ማጠናከርን ያመላክታል ማለት ነው። ይቹ ህልሟ ላሚ የባለቤቷን እናት በህልሟ እንደገና ስትሞት የሞተቿ እንደገና ስትሞት ማየቷ ፍቺው ምንድን ነው? ባልተጠበቀ ሁኔታ የነገሮች መጥፋትን ወይም ደግሞ ባላጠበቀችው ሁኔታ ነገሮች ከህይወቷ እንደሚወገዱ የመጥፋትን ነው የሚያመላክተው ማለት ነው። እሺ በተረፈ እዚህ ድረስ ይበቃናል ማለት ነው። እንግዲህ አማትን ማለም የሚሰጠውን ፍቺ አብዛኛው ለባለትዳር ነው የተፈታው። ዝሮ ዝሮ ግን ማለት ነው ያላገቡትን ያቀላቅላል። ምክንያቱም አማት ማለት በህልማችሁ የባል አግብታችሁ ይመስላችኋል። የባላችሁ እናት ከመሰለቻችሁ የው ከባለትዳር ጋር እኩል ነው ፍቺው እየተፈታችሁ አለ የባለ እርጉዝናዋም አለ። በአጠቃላይ ይህን ይመስላል። ስለተከታተላችን ከልብ አመሰግናለሁ። በቀጣዩ እንገናኛለን። ቪዲዮውን ግን ረጋ ብላችሁ ብታዳምጡት በትክክል ይገባችኋል ብዬ ተስፋ አደርጋለሁ። ደህና ቆዩ።